ውይይትን ማስቀደም አለመግባባትን በምክክር መፍታት የስልጡን ፖለቲካ የሀሳብ ልዕልና መገለጫ ነው ከዚህ በራቀ በኃይልና በጠመንጃ አፈሙዝ በድርጊት የተገለጠ እንቅስቃሴ ማድረግ ጉዳቱ ለሀገርም ዳፋውም ለህዝብ የሚተርፍ ይሆናል በተለይ መርሃ አልባ እንቅስቃሴ ሲደረግ ደግሞ በሀሳብ መለያየትን አስከትሎም የእርስ በርስ ጥርጣሬን ያነግሳል አፈሙዝም እናስመልሳለን ብለን ተደራጅተን ወተን ነበር ያ ግን ወንዝ አያሻግርም የውጭ ተልዕኮ ይዞ አንግቦ ይገባል እኛን የሚዘውረን እኛ አልነበርንም። እኛን ሞታለን፣ እኛን እናልቃለን እንጂ የውጭ ተልእኮ ይዞ ኢትዮጵያን እርስ በርሱ ማባላት የሚፈልግ አጀንዳ ነድፎ የሚያባላን የሚዘውሩ ሌሎች ነበሩ፣ እኛ አይደለንም። እንዲ ያለ ሂደት የባዕዳን ስውር እጅ ሲታከልበትና ግላዊ መሻት ሲጫንም ግጭትን እንደ ንግድ፣ እንደ ሀብት ማካበቻ የማድረጉ አዝማሚያ ጎላ ብሎ ይመጣል። ዘግይቶም ቢሆን በገባቸው ወንድሞች የታየው እውነታም የሚያጠናክር ነው። አሁን ላይ ሰላም ምርጫ የምናስቀምጥለት አይደለም የሚሉት እነሱም በተሳሳተ ስሌት ያሉ ወንድሞች የእነሱን ፈለግ እንዲከተሉም ይጠይቃሉ። ዓለም ማየት መቼም ገነት ማየት ያህል ነው። በቃ እንደኛ እየመጡ የእኛኑ ትምህርት ወስደው ከእናንተ ጋር ከወንድሞቻችን ጋር ተወያይተው ወደ አገር ልማት እንዲመለሱ እመኝላቸዋለሁ። መንግስት ባቀረበልን የሰላም ጥሪ መንግስት ወደ ሰፊ ነው ወደ ህዝባችን ወደ ማህበረሰቡ ተቀላቅለናል እና እኔ ማስተላልፎ መልእክት ጫካ ላሉት ወንድሞቼ አሁንም ጥሩ ስላልሆነ የሄርንበት መንገድ ሰላምን መርጠው ወደ ህዝባችን ወደ ማህበረሰቡ ወደ መንግስት መንጣት መቀላቀል አለባቸው ነው የምለው። አማራ ክልል ህዝብ የቆመ መብት የቆመ ሳይሆን አማራን ወደኋላ የሚመልስ፣ አማራን የሚያጎሳቁል፣ ኢንቨስትመንትን የሚያዳክም፣ የቱሪዝም እንቅስቃሴን የሚገታ ቡድን ስለሆነ ከዚህ ጋር አልተባበርም። እናንተ ጠንክሩልኝ፣ እኔ ያግዛቸዋለሁ ነው ያለ የክልሉ ህዝብ አሁን በክልሉ ሰላምን ለማጽናት በተሰራው ስራም ተጨባጭ ለውጥ ተመዝግቧል። ተዘግቶ የነበሩ ትምህርት ቤቶችን ጨምሮ የተለያዩ ማህበራዊ አገልግሎት መስጠት የሚችሉ ተቋማት ስራ ጀምሯል። ይናጠናክሮ መቀጠል ትልቁ የቤት ስራ ስለመሆኑም የክልሉ ሰላምና ጸጥታ ቢሮ አረጋግጧል። ህክምና ለህብረተሰቡ እንዲደርሰው የማድረግ የትምህርት ተቋማትን በሂደት እያስፋፉ የመምጣት ሁኔታዎች እየተሻሻሉ እያደጉ የጥላት ኃይል ደግሞ በአቅሙ እያነሰ እየደከመ እርስ በርሱ እየተዋጋ እየተበተነ የተወሰነው ኃይል ደግሞ ወደ ተለያዩ ሀገሮች እየገባ የተወሰነው ኃይል ደግሞ ለመንግስት እጁን እየሰጠ ስልጠና እየወሰደ በአጠቃላይ ይሄ ቡድን የተሳተሳተ አቅጣጫ መያዙን ተገንዝቦ ራሱን ለማስተካከል ጥረት እያደረገ ያለበት ሁኔታ ነው የምታየው። ይህን እውነት እነሱም ተረድተውታል፣ ያለው ቢሮውም። የሰላም አማራጭን በመከተል በክልሉ ሁለንተናዊ እንቅስቃሴ ላይ በጎ ሚናቸውን እየተወጡ የሚገኙ ወንድሞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም አመላክቷል። እንዴት እናግታለን? ማህበራዊ ሴታችን ለምን እንነዳለን? ልክ ያልሆነ ትግል ነው። ስለዚህ ይሄ አያዋጣንም፣ ተመልሰን ከመንግስት ጋር ሁነን ይሄን ሀይል እናጠፋለን ብለው ብዙ ሀይል መጥቶ ወደ 24 23 ሺህ የሚሆን ሀይል ነው ከባለፈው አመት ጀምሮ የመጣ ማለት ነው እኛ ጋር ከባለፈው አገል አመት ጀምሮ ይህንን እያሰለጠን እየመለስን እያሰለጠን እየመለስን ያለ ነው የተመለሱትን ሀይሎች በኢኮኖሚ የማጠናከር ስራም ጀምረናል። የክልሉን ሕዝብ እረፍት ከመንሳትና የደህንነት ተጋላጭ እንዲሆን ከማድረግ ይልቅ ጤናማ የዕለት ተዕለት እንቅስቃሴውን እንዲመራ ከጥመንጃ ፈሙዝ እሳቤ በመላቀቅ ምክክርን ማስቀደም ይገባል። የቀረበ ምክር ሀሳብ ነው። ግጭት አያዋጣ ነው። ግጭት የኋላ ቀርነት መገለጫ ነው። በግጭት ጥያቄውን ያስመለሰ አካባቢ የለም። በግጭት ወደ ልማት የተፈነጠረ ወይም ደግሞ ወደ ልማት የገባ ሀገር የለም ችግሩን የፈታ በምክክር ነገሮችን መፍታት የቻለ የተሰባሰበ አንድ የሆነ የተመካከረ በልማት ላይ የዘመተ በሰላም ግንባታ ላይ የተባበረ ሰው ነው አገር ነው የሚያለማ ሰላምና ደህንነቱ የተጠበቀ ክልልን እውን በማድረጉ ሂደት ውስጥ ሁሉም የበኩሉ ሚና እንዲወጣም ተጠይቋል